ታማ ከኔ ላይ አይደለም አይደለም ከአንቺ አይደለም ከኔ ችግር የለውማ። አንቺ የለሽበትም። ከቻልሽ የምታስተካክዩ ነው፣ ከቻልሽ ማለት ነው። ምትቺ ከሆነ ታስተካክያለሽ፣ ምትቺ ከሆነ ያኔ ትችዋለሽ። ይመስለኛል እንግዲህ እንጃ፣ አላቅም። አይ ችግር የለውም። ነገር ከሆነ ችግር የለውም ማልችለው ከሆነ

ቅድም ዝግጅት ላይ ናችሁ ትርገጣችሁ እ አንቺን እና ጠይቀን ብረግጣችሁ ደስ ይለኛል። ከውጭ ሆኛ ጨበጭባ ድሮም ተብሎ ድሮም ትፈልጉታላችሁ፣ እኛ እንድንረገጠ እኛ እንድንለያይ ትፈልጉታላችሁ። በተለይ አንቺ ከግብረ አበሮችሽ ጋር አንቺ ከግብረ አበሮችሽ ጋር እኔ ከግብረ አበሮችሽ ጋር ከግብረ አበሮች መጠየሱ ስም አማርኛም እየጠፋብኝ ነው። አሁንስ አስጠፍቶሻል። ከግብረ አበሮቼ ነብሮቼ ጋር ማታወዳድርኝም። ከግብረ አበሮችሽ ግብረ አበሮችሽማ፣ እነሱ ዝምባያቸው እነሱ ማን ያስብላቸው ያስብላቸዋል ግብረ አበሮቼ ማ ያነጣጥፉሻል፣ እንዳትናገሪያቸው። እናቴ በጣም አየናቸው እኮ አየናቸው፣ አየናቸው። አራት ወር ከምናምን አምስት ገብቷል። አራት ወር አምስት ወር ገብቶ ወር ጭራሽ ስራ የለም ያነጣጠፉሻል። ጭራሽ እኔ እኔ የተረከዜ የጣማ አነጣጥፈው ምድጃና መደብ ሊያረጉሽ ፈልገው ነበረ፣ ግን አልተሳካም። ማናቸው? ምንድን ናቸው? እነሱ ምንድን ናቸው? ቲቪ በሪሞት እንደሚንቀሳቀስ እነሱም እንደዛ ናቸው። ከረቡ ሰው ሰው ናቸው። ለለምንድን ናቸው የሚሉትን ይሄ የራሱ የፕሮፋይል ያደረግሽው እነሱ የራሳቸው ነው የሚመስላቸው። እና ተመቶኛል፣ እንዳትቀይሩ ሰገጤ ሁላ እና ተንክሽ ነው። እቺ ታሪፍ አላት። እሱ እኮ በየአመቱ የሆን

እዩ ያኛው ከሆነ ማለት ነው። ሁለቱም ናቸው እዩ። ኢንተርቴይመንትማ እኔ የለኝም አጥፍቼዋለሁ። ያኛው ምን አለ? ያኛውማ ብሩኬን ጠርቶት ምን ይላል? አብርሃም እና ኤርሜላ አልጋ ያዙት አንድ ላይ አደለ ወይ? አውራ ተናገር።

እናቴን ካረኩ ደግሞ የዘቀዝቁብኛል። አፈራባታችሁ አይደለም። አርጊ አርጊ አርጊ አርጊ አርጊ ጠይባን ብቻ አንቺ ጠይባ እኮ ማለት ነው የሁላችሁ። ስለ ጠይባ ልንገራቸው የሆነ እቃ ገዛችልኝና ቢዶላከችልኝ በቀደም። እግዚአብሔር እናንተ፣ እቺ ጠይባ ማለት ነው ቀን በቀን ትቀያየራለች። ባለፈው ሰዓት የሆነች በወፍራም ትልቅ ሰው መሰረች። በቀደም ግን ሰዓት እስአነች እናንተ፣ የለችማ ለማት ለማት እሷ ምነው እንደ በቪዲዮ ነው እንዴ? አሁን ለታ ደግሞ እቤቷን እንዲሁም ማለት ነው እቤቷን ከፍታ ሳታ በቪዲዮ ወታ ፎቶ ፎቶ እጅ ላይ ገብቷል። ማርያም ነ በማርያም ስ ትልሽ ነው። ውሸታቸውን እሷን አይደለም፣ ውሸታቸውን ላ እ ያለው አንቺ ጋ ያለውን ላኪ፣ እውነት ሆነ እኔ እውነት ነው ልሽ አለው። እኔ አለኝ ፎቶዋ። እሷ ደግሞ ሲጀመር ካሜራ ጀርባ ነው መታዝሮ። ቆይ ቆይ፣ እሷ እሷ እኔ ጠይባ ፎቶ አለኝ አረን እንዳለ ግን ያው ሰው እናከም ቦታ አይመስለኝም። እስቲ እስቲ እነሱ ማ ካላቸው ማስተው ዘቅዝቃዋት ነበር። ውሸታም። አረ ዝም ባያቸው እነሱ ጋር የመዘ የመዘቅዘቅ እንተና አይደል እንዴ? አይምሯቸው ላይ አለ ቢኖራቸው አስተው ይዘረዝቋት ነበር። የላቸውም፣ ውሸታቸው ነው። የት ነው የሄደችው? ሴትዮ እኔ እንጃ። ሼር አድርጊላችሁ ሁለቱ ማክሮፎን እርግጠኛ ነው የሚወጡት። አውቃ ነው፣ አውቃ ነው፣ ወርቅዬ አውቃ ነው፣ አውቃ ነው። አውቃ ጠይባ ነርች ጠይባለች እኮ ታች አትገባም ፈጽሞ። የት ሄዳ ነው? አውቃ ነው ወርቅዬ እንኳን አውቃ ነው። እኔም ነበርኩኝ እዚህ ማለት ነው። ምኗን የወጣው ካሜራ ላይ ፊቷ? ጎንበስ ብላ ጎንበስ ብላ ጎንበስ ብላ ሳይሆን እንደዚህ እንትን ብላ ይዛ እዛ እንድታስወጪ ነው እዚህ ጋ እንጂ ደግሞ እኔም ማለት እሷ ቤት ውስጥ ነው ላ እኔ አንቺ አይደለም። ፊቷ ግማሽ ነው የታየው። ወላልፍ ስትል ይሆን ስታል ግማሽ ፊቷ እንዳለ ፊቷ ታይቷል። ትከሻል ታየ። የመቼ ነው የመቼ ነው እሺ፣ የመቼ ነው? ቆይቷል። ልላክልሽ በንቦክስ አለቀሽ። ብታጣሉ ነው እንዴ? ላኪልኝ። እሷ ኖርማል አለኝ። እኔ ሲጀመር እኔ አዎ ልሻለሁ ከሆነ እንዴ እንዴም እንዲሁም የሆነ ቀን እንዳትወጪ በቪዲዮ ካሜራሽን አዙሪ ምናምን ብዬ ተቆጥቼ ነበር። የወጣቱ ይዛ ቀን ናሽ ተልኮልኝ ስላየው ማናት፣ ፀጉሯን ሸፍናለች። ደግነቱ ፀጉሯን ሸፍናለች፣ ጠይባ፣ በቢዶ አለች፣ በቢዶ ወጣለች። ግን የላከችልኝ በጣም የምትወደኝ በጣም የምታከብረኝ ናት፣ ክርስቲያን ናት።

ሀቢብቲ ለምንድን ነው የምትለቀው? ለማንኛውም እኮ ንያት መቂ ብያት ነው እንጂ ልልቀቅ ብላኝ ነበር። እራሱ ልከሽልኛል አይቼዋለሁ። ግን የመጀመሪያ ጊዜ ሳያት ቆንጅዬ ናት።

ሰው ማለት ነው። ሰው ራሱ ማለት ነው። ስሙ ሰው ራሱ ማለት ነው። እንዴት እስክሪን ሾት ለማድረግ ፍጥነቱ እኔ እንጃ። ተዘጋጅቶ ነው መሰለኝ የሚጠብቀው። ወላሄ አሁን በቅጽበት ይመስለኛል። እንደዛ ነገር ነው። የካሜራ ዜግ እላታለሁ ሁሌ ማለት ነው። ከተሰማው እኔ ፎቶ እንደደረሰኝ በካሜራ እንዳትወጪ ምናምን ብዬ ተናድጄ ተቆጥቼ ነበር። ወጣት ማለት ነው በእሷ ቤት ራሱ እኔ አላየሁትም እኮ የሚገርምሽ ነገር ደግሞ እንደወጣች ራሱ አላየውም። ትወጫለሽ ካሜራ ዙር እያ ቆንጆ ነች እኮ ግን ታውቂያለሽ፣ ቆንጆ እኮ እኔ ፎቶ አለኝ ቆንጆ ነች ታምራለች ደግሞ ጀመረመችኝልን ጋ ሳዲ ጠይባ እኔ ቲጂ ተዘቀዝቀኛለች ስንጣላ ብላ እንኳ ሳታስብ ነው ፎቶ የላከችልኝ። እንዴት እንዳሳዘነችኝ የላከችልኝነት ለዛ እንኮ በቢሮ ነው ደግሞ ወስደገልኝ ላ ጣትጅዬ ማለት ነው ገር ቆይባ ማለት ነው፣ ጣጣ የለም እባክህ የምትዋባዷት የመዘቅዘቁ ሳይሆን ሰው ልጅ ስትቀርብ በአንድ ልብ ነው የምትቀርበው። በቃ የሰው ይለወጥብኛል ይቅርብኛል አትልም። ስለመዘቅዘቅ አይደለም። በዚህ ሰዓት እኮ ፎቶ ስትልኪ ብዙ ነገር ነው በኮምፒታ የሚደረገው ታውቃላችሁ። ፎቶ ለምታምኑ ሰው ብቻ ነው የሚጠበቅ መሸተን ራሴን አሞኛ ዛሬ ሆኔ ነው ግን የእግዚአብሔርን በጣም ቆንጅዬ የጠይም ቆንጆ ነው ቆንጅዬ ናት አሁን በኢንቦክስ ላኪልኝ አንቺን ልጅ ሌው በደንብ አታውቂያትም እንዴ ሌው በደንብ ሌው በደንብ አለ አለ አለ አውቃታለሁ በምን ደስ ያለኝ ምኑ ላይ ታውቂ ያለች ደስ ያለኝን ልንገራችሁ ሻሮ ማንብናልበሷ ደስ ብሎኝ ላ ሻርብ ላይ እኳ እንሰራ ሙደኛ ቤትም እኮ ሻርብ ለብሰን ነው ጦቲጅዬ እንደናንተ ነው። ሰላም ሰላም ሰላም። ሀያ ሦስት ሰዎች አላችሁ። የጠይባ ፎቶ እጃችን ላይ ገብቷል። ካጠፋች